አዲስ አበባ በርሜል ጊዮርጊስ ለመድረስ የሚያስፈልገን ብር በዝርዝር ፕሌን ስንነሳ አስቸኳይ ፕሌን እንግዲህ ደርሶ መልስ እስከ 13 ሺህ ብር ሊፈጅብን ይችላል። ቀድመን የምንቆርጠው ደግሞ ከ10 ሺህ እስከ 11 ሺህ ሊሆን ይችላል ማለት ነው። አልጋ ስንነሳ ደግሞ ባህር ዳር ላይ አንድ ቀን እናድራለን። ቢያንስ አልጋ 500 ብር ቢሆን 1 ሺህ ብር ይሆናል። ገለጉ አልጋ ሶስት መቶ ነው 600 ብር ይሆናል ደርሶ መልስ ማለት ነው። ስለዚህ ያልጋ ቶታል ብር 1600 ይሆናል ማለት ነው። ምግብ ደግሞ በጉዞ ላይ እያለነ ከአዲስ አበባ በርሚል ለመድረስ በትንሹ እስከ 2000 ብር ገደማ ይፈጅብናል ደርሶ መልስ ማለት ነው። ከጸበል ካለ ነው ውጭ የሚያስፈልገን ብር ማለት ነው። ምግብ 2000 ብር ያስፈልገናል። ይሄ መኪና ደግሞ ከባህር ዳር ገለጎ 600 ብር ነው ደርሶ መልስ 1200 እንዲሁም ከገለጎ በርሚል ደግሞ 400 ወር ነው። በባጃጅ ዳርሶ ማለት 800 ይፈጃል ማለት ነው። ስለዚህ በድምሩ ለመኪና ትራንስፖርት ደግሞ 2000 ብር ይፈጅብናል ማለት ነው። እንዲሁ በጠቅላላ እንግዲህ የሁሎችን ድምር ደምረን ደምረስናዩ ደግሞ የፕሌኑ ትኬት በአስቸኳይ ሆኖ በሂሳብ ስንሰራ ከ18600 ብር እስከ 20000 ብር ሊፈጅብን ይችላል ማለት ነው። የፕሌን ደግሞ ቀድመን ከቆረጥ ነው ከ15600 ብር እስከ 17000 ብር ድረስ ይሆናል ማለት ነው። ስለዚህ ያንን ታሳቢ አድርገን መምጣት እንችላለን ማለት ነው። ስለዚህ ጸበል ላይ የምትጠቀሙት ወጪ ደግሞ እንግዲህ ሌላ ሂሳብ ይሆናል ማለት ነው። አሁን ዛሬ የሰራሁላችሁ ሂሳብ በትራንስፖርት ላይ እያላችሁ የምታወጡ ተምር ብቻ ነው ማለት ነው፣ ደርሶ መልስ። ስለዚህ ጸበል ላይ ያለውን ደግሞ ራሳችሁ ሂሳብ ስንይቱ መስራት ስለምችሉ፣ ስለዚህ ከባህር ዳር በርሜል ለመድረስ 288 ኪሎ ሜትር ገደማ ይሆናል ማለት ነው። ይሄን ቪዲዮ ለእናንተ ለመስራት በጣም ብዙ ድካም ነው ማለት። ስለዚህ ሼር፣ ኮፒ ሊንክ፣ እንዲሁም ፎሎ እያደረጋችሁ እንድታበረታቱ ነው የምጠይቃችሁ ማለት ነው። ስለዚህ ጥያቄ፣ አስተያየት ሀሳብ ካላችሁ ኮሜንት ላይ አስቀምጦልኝ?